እሺ ነው ምጽፎ ምጽፎን አሳየኛ የሊታ ቁጥር እያስታየው ነው ተረጋጊ እሺ ምድረም ታነሳው ለምድ ያነሳው የሚያነሳው ነገር ያሳየኛ ታደ ምንድን ነው ምንድነው የሚያነሳው ምንድነው መጀመሪያ ንገረኝ ምንም አይደለም። ምንድንነው ቁጥር እያጠራሁ ነው ስልክሽንማ። ያኛው ስልክ የት አለ? ዛን ቀን ያሱ ስልክ ሊላል አሁን አውቀ ሰይዶ ሰይዶ ሰይዶ ሰይዶ ሰይዶ፣ እንግዲህ ዛሬን በድጋሚ መጥቶልናል ማለት ነው። እንግዲህ ዛሬ ደግሞ የመጣው ሰላምን አስጠርቷት ና የፓስፖርት ሽን ሰጥሻለሁ ብሎ ሰላምን ከጠራት በኋላ ቤት ከመጣችለት በኋላ ግን ያደረገው ምንድነው? ፓስፖርትሽን የምሰጥሽ ወይም ልጅቷን ከደበቅሽበት ስታመጭ ነው። ከዛ ሮጥሽ የመጣሽው ልጅቷን ልትደብቂያት ነው። ስለዚህ ልጅቷን ደብቀሻታል። ልጅቷን ከደበቅሽበት አገናኝ፣ አውጫት፣ ትምጣ፣ ከዛ ልጁን እናስመርምር፣ ከዛ በኋላ ፓስፖርትሽን እሰጥሻለሁ። ይሄን ካላደረግሽ ደግሞ የሱመያን አድራሻዋን ሱመያ ያለችበትን ቤት ቤቷን፣ ወይ የእሷ ዘመዶች የሆኑትን ስልክ ቁጥር ትሰጭኛለሽ። አለዛ ፓስፖርትሽን አልሰጥሽም። በሰው ሀገር ካለ ፓስፖርት ስትንከራተች ትኖሪያለሽ። ከዚች ከከተማዋ ውስጥ ወዴትም መንቀሳቀስ አትችም። ስለዚህ ፓስፖርትሽ ያለው ከኔ ነው ብሎ በጣም ማስፈራራት እያደረገባት ነበር ማለት ነው። ሰይድ ግን ማን ነው? ሰይድ ምንድን ነው? ምን ነው እንዴ? አላበዛውም እንዴ? ጭራሽ የአንድ ግለሰብ ፓስፖርት ቀምቶ እንደዚህ መንበጣ ረረረተው ተው፣ ሰይድ ተው፣ ተው፣ ተው። እንደው ተው፣ ተው። በልጆቹ የሆኑብህ ተው። ነገ በሴቶቹ ልጆችም እንደሚደርስ አይታወቅም። ተው፣ ሰላምዬን እንደዚህ አታንከራታት። ይሄኔ እናት ለሰው ብላ እኮ ተንከራተተች። እሷ ለሱመያ ብላ የአንተ ልጆች ይዛ ሱመያ እንዳትንከራተት ብላ ነው። በሱመያ ግር እሷ እንደዚህ እየተቀጣች ያለችው ግን እርግጠኛ ነኝ። ሱመያ ደግሞ ፓስፖርቷን አሰርታ ከኢትዮጵያ እንደምትልክላት እርግጠኛ ነኝ። ጠብቅ ሰላም። ሰላም ውድ የተከበራችሁ የኔ የሸዋተ ሁለት ሚዲያ ተከታታዮች፣ በየአለም ዳርቻ የምትኖሩ ውድ ኢትዮጵያውያን እና ኤርትራውያን በያላችሁበት ሰላማችሁ ብዙ ትትርፍ ይበልልኝ። አድማጭ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝትትርፍ ይበልልኝ። እንግዲህ ዛሬ በአዲስ ቪዲዮ ነው የመጣሁላችሁ። እሱም በሰይድ እና በሰላም ነው የመጣሁት ማለት ነው። እንግዲህ የሰይድ ነገር ወደ ዛ ወደ እንትን የሄደበት ጉዳይ ያው ሌላ ልጅ አለህ ያንን ልጅ አጣራና አስመርምረህ የምርመራ ወረቀቱን አስረክበኝ ብለው ነበር ሱመያ ማለት ነው እንግዲህ ሊሄድ የቻለው እዛ ከሄደ በኋላ እንግዲህ ሰይድ እያደረገ ያለው ነገር የእሱን ጥፋት ለመሸፈን የት ድረስ እንደተጓዘ ተመልከቱት ማለት ነው። ምክንያቱም አንድ ሰው ጥፋት ከሌለበት ምንም ነገር ካላደረገ ቀጥታ ሄዶ ያንን ነገር ያደርጋል ማለት ነው። ግን ሰይድ ሙሉ በሙሉ ጥፋተኛ ስለሆነ ወደ እዚህም ወደ ሚዲያውም መውጣትም ስላልፈለገ አንዴ ልጅቷ ጠፍታለች ይላል፣ አንዴ ሰላም ደብቀሻት ነው ይላል። በአንዳፉ በአንዳፉ ስንት ነው የሚያወሩ። አሁን እንኳን እዚህ ቪዲዮ ላይ ቁጭ ብሎ ማለት ነው። ባለፈ ምንድን ነው ያለው? ልጅቷ ተሳፍራለች፣ ከባሉ ጋር ተጣልታ ከባሏ ተጣልታ ነው መሰለኝ ልጇን ይዛ ከዚህ ሀገር ወጥታለች። ከዚሁ ሀገር ወደ ሌላ ሀገር ነው መሰለኝ የተሳፈረችው። የለችም ብለውኛል አለ ማለት ነው። አሁን ደግሞ ምንድን ያለው ደግሞ ዛሬ ደግሞ ወፍራም ሴትዮ መጥታ ይዛ ትሄዳለች አለ አለ ማለት ነው። ተጠራውና ተቋረጠብኝ ማለት ነው ጋይስ። እና የሰይድ ነገር በጣም ግራ የሚያጋባ ነገር ነው ማለት ነው። እኔ እኮ የምልህ ማለት ነው ሰይድ፣ አንዴ ህዝቡም አውቋል፣ በቃ ውሸት እንደሆነ ሁሉም ተረድቷል። ስለዚህ ለምን እውነቱን አትናገርም? እየዋሸን እንደሆነ እኮ ሁላችንም አውቀናል ማለት ነው፣ አውቀንብሃል። ስለዚህ እንደዚህ ከምትሆን በቃ እውነታውን ተናግረህ መገላገል ይሻልካል። እኔ እንደዛ ነው የምልህ ሰይዱ ማለት ነው። ስለዚህ እውነታውን ተናገርና ይለይልህ ማለት ነው። አንዴ ሰይድ ማንነት፣ አንዴ ሰላምን፣ አንዴ ሃያትን ብቻ ሁሉንም በየሄድክበት ከምታስቸግር እንደዛ ነው የሚሻለው ደግሞ ሰላም ትሞታት አለች እንጂ የሱመያን ቤተሰቦች እና የሱመያን አድራሻት ነግረህ ይሄ ታወቀ ነው አንተም ልብህ ያውቀዋል የፈለገ ነገር ቢሆን እሷ ግን ምንድና ያለች በስተ መጨረሻ ስትወጣ እንግዲህ አንተም ከዚችው ከከተማ ከተማ ትዞሪያለሽ እንጂ ወዴትም አትንቀሳቀሽም የምፈልገውን እስከማገኝ ድረስ አልክ፣ ማለት ነው እና በጣም ታሳዝናለህ፣ በጣም ታሳፍራለህ ማለት ነው። ሰይዱነት ያንተ ነገር እንዳይጋለጥብህ ያንተን ጥፋት ወደ ሌሎች ታስታክካለህ፣ ያንተን ነገር ወደ ሌላ ሰው ታስታክካለህና እንደዚህ ከማድረግ እውነታውን ተናግረህ የመሸበት ማደር ልጆችህንም ሚስትህንም አግኝተህ አብረህ መኖር ሲጀመር ደግሞ ይህን ልጁን ራሱ አስመርምረህ ወረቀቱን ብታቀርብ ራሱ ልጆቹን ልጆችህን ታያለህ እንጂ ከሱመያ ጋር መኖር አትችልም። ምክንያቱም አያንቱን ፈተህ ነው ከሱመያ ጋር መኖር የምትችል፣ አያንቱን ፈተህ ነው እና አያንቱን ካልፈታህ አያንቱና ሱመያ አንድ ላይ መኖር አይችልም። ልታስገድላት ነው እንደ እህታችንን? ምን አስበህ ነው እንዲ? ሆ ያች ቀውስ ሚስትህ እንደሆነች፣ እናቴ እሷ የገንዘብ ሰው ናት። እናቴ ልጆች ለልጆች ራሱ በጣም ነው የሚያስፈራው። በጣም ታስፈራለች። አይደለም ለሱመያ ማለት ነው። እና ለማንኛውም አያንቱ እንግዲህ የመጨረሻ ማስጠንቀቂያ ሰጥታለች ማለት ነው። አሁን ቀጥ ብሎ ወደ ሀገር ተመለስ እሺ። እንደዛ ነው የሚሻልህ። ሱመያም አልፈልግም፣ የምን ወረቀት የምን ምናምን፣ ፓስፖርቷን የሰላምን ስጣትና ወደ ሀገር ተመለስ ብትፈልግ እንደፈለግ ከሆነ ብትፈልግ እዛ ያሉትን ልጆችን ሁላ ሰብስበ ለአያንቱ ስጣት ታሳድግልህ ብላለች ማለት ነው። ሱመያ በዚህ ጉዳይ ከአሁን በኋላ መልስ የምሰጠ አይመስለኝም፣ ምክንያቱም ከአንተ ጋር እየተከታተልኩ ቪዲዮ መስራት ራሱ አስጠልቶኛል፣ በራሴ መስራት ራሱ አልቻልኩም፣ ራሴ መሆን አልቻልኩም። በጣም ነው ያስጠላይ ብላለች ማለት ነው። እና ስለዚህ አቶ ሰይድ ወደ ወደ ራስ ተመልሰህ ጥፋትህን አርመህ ልጆችን በሰላም አግኝተህ ከሚስትህ ጋር ተስማምተህ እንድትኖር ሰላምን በፍቅር ብትቀርባት ይሻላል፣ በሰላም ብታናገራት ይሻላል ማለት ነው፣ እንድታግዝህ ከፈለክ ማለት ነው። ግን እንደዚህ ፓስፖርቷን አንቀምተህ ብቻ እንጃ ምን አይነት እንትን እንዳለህ አላቅምና፣ ስኪና ራሱ የሰው ፓስፖርት ስጥ ይሄ ጥሩ አይደለም የሄድክበት ያለው ነገር ብለሃለች እንደገና ሲኪና ደግሞ ከሰላም ጋር ያላችሁ ነገር ምንድን ነው እኔ ከሰላም ጋር ያለው ነገር እያጠራጠረኝ ነው ብላለች ከሰላም ጋር ምን ይኖረዋል አለች ነው ሲኪና ደግሞ ምንም አይኖረውም እሱ ሲጀመር ወንድምሽ እንትን ነው ምክንያት ነው የሚፈልገው ምክንያት ይደረድራል እና ምክንያት ቢስ ስለሆነ ነው እንጂ ሰላም አንድና አንድ ልታግዛት ነው የሄደችው እሷ ልጆች ይዛ ከምትንከራተት እኔ ልሄድና ያለውን ነገር ከጓደኞች ንጋ ሰብሰብ ብለን ያለውን ነገር እናደርጋለን ተባብለው ነው። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይ በማድረግ ቤተሰብ ይሁነው።